የቅዱስ ያሬድ መስቀል ከውጭ ሀገር ሲመጣ በፓትርያርኩ በግብ የተሸኘ ይህም በአልባሌ ሰዎች በመንግስትና በቤተክርስቲያን ጠላት በሆኑ ሰዎች አልባሌ ላይ ወድቋል። አልባሌ ቦታ ወድቋል። መንግስት ታውቆት ሁላችንም ተሰብስበን እግዚአብሔርን እያመሰገንን የለው ዝለና ነሳ። በድብቅ አይነሳም፣ በድብቅ አይነሳም። አሁን ታቦታችሁ ነው ይላሉ

እንዲህ ያለ ስራ መስራት ህዝብና መንግሥትን ለማጋጨት ጥናት የተወሰደበት መስሎቤታየጋል ጥናት ተወስዷል። እች ነዚህ ያደ እዚህ አካባቢ ከንቲባ ምክንያት አድርገው የመገም ሰዎች አሉ። እኛ ያስታጠቅናቸው የኢትዮጵያ የኢትዮጵያ ህዝበ ክርስቲያን ያስታጠቃቸው ሰላማዊ ስራ ይሠራሉ ያላቸው ፖሊሶች ናቸው። በደስነት የፈጸሙት እነሱ ከእኛ ጋራ ይሆኑ፣ ወደፊት ፍርድ ይሰጥባቸዋል። ወደ ፍርድ እናቀርባቸዋለን። እኛ ማጥፍተን ከሆነ እግዚአብሔርን በማምለካችን እንቀጣለን። እስከ ሞትን እንቀርሳለን። ወደኋላ ቀዳሚ ይህን ይለዝ ይታል የመጠበቅ ይቻላል። ታቦታችን እንደወደቀ ነው አሁን አይነሳም፣ እኔም አላነሳም። የአካባቢ ክርስቲያኖች ያሉት ያንን ቦታ ተረክበን አሁን በተዚያ ለንጠታል በአሜሪካ ሰባት ስምንት ጊዜ ተመላልሻለሁ በዚህ ያሉ ክርስቲያኖች ሰማይ

ይህን የኢትዮጵያ ጉዳይ ነው እኮ። የአንድ ክልል የአንድ ዞን አይደለም፣ የመላ ኢትዮጵያ ችግር ነው። ይህ ሲኖዶሱም ሰምቷል፣ እየመከረበት ነው። ቅዱስ ፓትርያርኩም ለክልሉ መንግስት ጽፈዋል። አሁን እየተጠና ነው። ፍርዱን መጠበቅ አለብን። ተረጋቸው፣ ተረጋቸው። ፍርድ መጠበቅ አለብን።

እግዚአብሔር ያመለክንበት ይኽን ታቦት አሁን በአልባሌ ሰዎች የሃይማኖት ልዩነት አድርገው እኛ ባስታጠቅናቸው ጠመንጃ እያሰራሉ እያስፈራሩ፣ ይኼ ነው እንዴ የሚያመልኩበት እያሉ ማሾፊያ አድርገው ሰንብተዋል፤ የትም ጥለውታል። ይኼን ደግሞ ወደፊት በፍርድ አደባባይ አቁም አቁመን ሳናስቀጣ እነሱን የሰጠናቸውን መሳሪያ ሳናስገፍፍ ከኛ ጋር አይኖሩም ተባለ።